ሌትናል ጄኔራል ታደሰ ወረደ በትግራይ ክልል ለባለስልጣናትና ለተዋጊዎች ቤትና ቦታ እንዲሰጥ የሚያዘውን ደብዳቤ ጽፈዋል። ዝርዝሩን ይዘነዋል። ጠቅላይ ሚኒስትር አብይ አህመድ ካቢኔያቸውን በመሰብሰብ ግምገማ በማካሄድ ጭምር አቅጣጫ አስቀምጠዋል። ስብሰባው ላይ አቶ አህመድ ሺዴና ጌዲዮን ጢሞቴዎስ አልተገኙም። በትግራይ ክልል በተከሰተ የመብረቅ አደጋ ሶስት የአንድ ቤተሰብ አባላት መሞታቸው ተነግሯል። ዝርዝር ዘገባ ይኖረዋል። ይራዘማል ወይም በዚህ ዓመት አይኖርም ሲባል የነበረው ጉዳይ ስንመለከት ደግሞ በኢትዮጵያ ግንቦት 24 2018 ሀገራዊ ምርጫ ለማካሄድ ቀን የመቁረጥ ምክረ ሐሳብ ቀርቧል። ዶናልድ ትራምፕና ቭላዲሚር ፑቲን እንደገና ግጭት ውስጥ ገብተዋል። አሜሪካ በሁለት የሩሲያ ነዳጅ አምራች ድርጅቶች ላይ አዲስ ማዕቀብ መጣሏ ስጋት ፈጥሯል። ጤና ይስጥልን በመላው ዓለም ዙሪያ የምትገኙ የኢትዮ ስካይ ሚዲያ መረጃ አድማጭ ካቾች ዋና ዋና ጉዳዮችን ያስቀደመው የጥቅምት 13 2018 የረፋድ ዘገባችን ተጀምሯል። እስከ ፍጻሜው አብራችሁን ስትቆዩ የአርዕስተ ዜናዎቹን ዝርዝር መረጃዎች ታገኛላችሁ። ሚዲያችንን ሰብስክራይብ ማድረጋችሁንም እንዳትረሱ። መልካም ቆይታ እንዲሆንላችሁ እንመኛለን። ሌትናል ጀኔራል ታደሰ ወረደ በትግራይ ክልል ለባለስልጣናትና ለተዋጊዎች ቤትና ቦታ እንዲሰጥ የሚያዘውን ደብዳቤ ጽፈዋል። የትግራይ ክልል ከፍተኛ አመራሮች አምስት መቶ ና ከዚያ በላይ ካሬ ሜትር ቦታ እንዲሰጣቸው የጊዜ አስተዳደሩ ፕሬዚዳንት ሌትናል ጀኔራል ታደሰ ወረደ በፈረሙት ደብዳቤ ላይ መመልከት ተችሏል። ከትላንት በስቲያ ጥቅምት 11 የተጻፈው የታደሰ ወረደ ደብዳቤ ከሰሞኑ አደባባይ የወጡትንም ታጣቂዎች ጥያቄ በዚሁ ተዋረድ እንደሚፈጽም ጥቆማ የሚሰጥ ነው ተብሏል። የትግራይ ክልል ጊዜ አስተዳደር ባለፈው ሳምንት ለክልሉ የጸጥታ ኃይሎች ወይም የህወሓት ተዋጊዎች ጥቅማ ጥቅሞችን ለመስጠት የሚያስችል አዲስ ደንብ ማውጣቱን ማስታወቁ ይታወሳል። ይህ ደንብ በአስተዳደሩ ካቢኔ ውይይት ተደርጎበት የጸደቀ ሲሆን አሁን ተፈጻሚ እንዲሆን ለሚመለከታቸው አካላት ታትሞ ተሰራጭቷል ተብሏል። በቁጥር 30 ዝባር 2018 የተደነገገው ይህ ደንብ 18 ገጾች አሉ ሲሆን በ16 አንቀጾችም የተከፋፈለ እንደሆነ ታውቋል። ደንቡን ለማውጣት ለምን እንዳስፈለገ በመግቢያው ላይ ማብራሪያ የተቀመጠ ሲሆን ደንቡ በማንኛውም ቦታ ለሚገኝ የትግራይ ክልል ጸጥታ ኃይል አባልና ቤተሰቡ እንደሚያገለግል ተጠቅሷል። የትግራይ ክልል የጸጥታ ኃይል አባላትና መብት እንዲሁም ተጠቃሚነት የሚለው አንቀጽ ስር ደግሞ መንግስት በሚያወጣው ስኬል መሰረት ደሞዝ እንደሚከፈለው፣ ሲሰናበትም አግባብ ያለው ህግ ድጎማ እንደሚሰጠው፣ የትራንስፖርት አበል እንደሚከፈለው ይጠቅስና የመሬት ተጠቃሚም እንደሚሆን ያስረዳል። ይህን ሲያብራራም አባል ወደ ትግል በሚሄድበት ወቅት በቋሚነት ይኖርበት በነበረ ወረዳ ወይንም ከተማ ወይም ይኖርበት በነበረ ገጠር ከሆነ ደግሞ ለሚኖርበት ቀበሌ ቅርብ በሆነ ከተማ ለመኖሪያ ቤት መስሪያ የሚውል ቦታ ይሰጠዋል ይላል። የመሬት አሰጣጡን በተመለከተ ያስቀመጠው ዝርዝር ላይ ደግሞ አንደኛ፣ የሰሜኑ ጦርነት ከተቀሰቀሰበት ከጥቅምት 24 ቀን 2013 እስከ ሰኔ 21 ድረስ ወደ ትግሬ የተቀላቀለ የሚሰጠው መሬት 200 ካሬ ሜትር እንደሚሆን፣ ሁለተኛ፣ ከሰኔ 22 ቀን 2013 እስከ ታህሳስ 30 2014 ወደ ውጊያ የተቀላቀለ የሚያገኘው መሬት 175 ካሬ ሜትር እንደሚሆንና በሶስተኛ ደረጃ ከጥር 2014 ጀምሮ ይህ ደንብ እስከጸደቀበት ጊዜ ድረስ በተልእኮ ላይ ያለ ደግሞ 140 ካሬ ሜትር እንደሚሰጠው አስታውቋል። ከዚህ ቀደም በትግል ላይ በመሳተፉ መሬት የተሰጠው አባል በድጋሚ እንደማይሰጠውም ተደንግጓል። የነጻ ሕክምናን ተጠቃሚነት በተመለከተ የጸጥታ ኃይሉ በአቅራቢያ በሚገኝ ህዝባዊ ጤና ጣቢያ ለክፍያ እንደሚታከም የሚገልጽ ሲሆን ከባድ ጉዳት የደረሰበትና ከፍተኛ ሕክምና የሚያስፈልገው ከሆነ ደግሞ የክልሉ መንግስት አቅም ከግምት ውስጥ በማስገባት ለፕሬዚዳንቱ ጥያቄ በማቅረብ ማስወሰን እንደሚችል ተጠቅሷል። የህወሀት ተዋጊዎች አባላት በሁሉም መንግስታዊና መንግስታዊ ያልሆኑ ተቋማት ለአገልግሎት በሚሄዱበት ወቅት በቅድሚያ እንደሚስተናገዱ የሚጠቅሰው ይህ ደንብ አባላቱ በተልእኮ ውስጥ ላስመዘገቡት ውጤትም ሽልማት እንደሚሰ ጣቸው ያስረዳል። ባለፈው ሳምንት በተከታታይ በተካሄዱ የተዋጊዎች ተቃውሞዎች በክልሉ ውጥረት ነግሶ እንደነበር ይታወሳል። ጠቅላይ ሚኒስትር አብይ አህመድ ካቢኔያቸውን በመሰብሰብ ግምገማ በማካሄድም ጭምር አቅጣጫ አስቀመጡም። የ2018 በጀት ዓመት የመጀመሪያ መቶ ቀናት የማክሮ ኢኮኖሚ አፈጻጸም ግምገማ በሚል ጠቅላይ ሚኒስትር አብይ አህመድ ካቢኔያቸውን ሰብስበው ግምገማ ማድረጋቸውንና የወደፊት አቅጣጫ ማስቀመጣቸውን ለማወቅ ችለናል። በኮይሻ ፕሮጀክት የተካሄደው የባለሥልጣናቱ ስብሰባ ላይ ምክትል ጠቅላይ ሚኒስትሩን ጨምሮ የሚኒስትር መስሪያ ቤት የበላይ ኃላፊዎች የተገኙ ሲሆን የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስና የገንዘብ ሚኒስትሩ አቶ አህመድ ሺዴ በስራ ጉዳይ ከሀገር ውጭ መሆናቸው በዚህ ስብሰባ ላይ አልታዩም። አቶ አህመድ ሽዴ ከዓለም አቀፍ የገንዘብ ድርጅት አይኤምኤፍ ዋና ዳይሬክተር ክሪስታሊና ጆርጄቫ እና ከአይኤምኤፍ የአፍሪካ ዲፓርትመንት ከፍተኛ መራሮች ጋር መወያየታቸው ታውቋል። በትላንቱ የባለሥልጣናቱ ስብሰባ ዙሪያ መልእክት ያስተላለፉት ጠቅላይ ሚኒስትሩም የ2018 የመጀመሪያ የመቶ ቀናት የማክሮ ኢኮኖሚ አፈጣጠም ግምገማ የጀመር ነው የኮይሻ ኤሌክትሪክ ኃይል ማመንጫ ፕሮጀክትን በመጎብኘት ነው። ፕሮጀክቱ ባለፈው ከነበረኝ ጉብኝት በኋላ የሚለካ የስራ እድገትም ታይቶበታል። የግድቡ ከፍታም 128 ሜትር የደረሰ ሲሆን አጠቃላይ የሲቪል ስራው ደግሞ ሰባ ከመቶ ደርሷል። ይህ ስኬት ለኃይል ምንጭ ዋስትናችን ጥኑ ጥረት ምስክር የሚሆን ነው ብለዋል። ስብሰባውን ባስጀመሩበት ወቅትም ያለፈውን ገምግመና ወደፊት ምን እንደሚሆን እናያለን ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ ኮይሻ የተገናኘ ነው። በአንድ በኩል የስራውን ሁኔታ ለማየት ነው በጋር በሌላ በኩል ደግሞ የመተው የተለመደው ሪፖርት የማድመጥ እና ቀጣይ አቅጣጫ የማስቀመጥ ዓላማ ያለው ስብሰባ ነው። ጉብኝቱን በሚመለከት ጥሩ ጊዜ እንዳሳለፍና እንዳሳለፋችሁ ተስፋ አድርጋለሁ። አሁን በቀጥታ ሪፖርት ከቀረበልን በኋላ ሪፖርቱን አድምጠን በቀጣይም እንደምናደርግ እናያለን። በትግራይ ክልል በተከሰተ የመብረቅ አደጋ ሶስት የአንድ ቤተሰብ አባላት መሞታቸው ተነገረም። በትግራይ ክልል በሰሜናዊ ምዕራብ ዞን በሚገኘው ዛና ወረዳም ከጣለ ከባድ ዝናብ ጋር በደረሰ የመብረቅ አደጋ ምክንያት አራት ሰዎች ሕይወታቸው እንዳለፈ ታውቋል። የዛና ወረዳ አስተዳዳሪው ሙላቱ ሀደጎ በመብረቅ አደጋው ምክንያት ከሞቱ ሰዎች መካከል ሶስቱ የአንድ ቤተሰብ አባላት ናቸው ያሉ ሲሆን፣ በአደጋው አባት እናትና ወንድ ልጃቸው ሞተዋል ብለዋል። በተጨማሪም አንድ ሌላ ግለሰብ በመብረቅ አደጋው መሞታቸው ነው የታከለው ማክሰኞ ጥቅምት 11 ቀን 2018 ማምሻውን ከባድ ዝናብ በመጣሉ ምክንያት የመብረቅ አደጋ እንደተከሰተ አቶ ሙላቴ ተናግረዋል። ከ11 ሰዓት እስከ ምሽት 3 ሰዓት ድረስ በጣለው ከባድ ዝናብ ምክንያት በወረዳው በሚገኙ ሁለት ቀበሌዎች ማለትም በሀድነት ቀበሌና በማይለሚን በማይ ለሚን ቀበሌ የመብረቅ አደጋው ደርሷል ብለዋል። የሞቱት ሰዎችም ሶስት ወንድና አንድ ሴት መሆናቸውን ገልጸዋል። ሶስቱ የአንድ ቤተሰብ አባላት ይኖሩ የነበረው ሀድነት በተባለው ቀበሌ ውስጥ ሲሆን፣ አራተኛው አባወራ ደግሞ በማይ ለሚን ቀበሌ ይኖሩ ነበር። እስከ ምሽት 3 ሰዓት ድረስ በከፍተኛ ሁኔታ የጣለው ዝናብ ለወረደው መብረቅ ምክንያት ሲሆን በመብረቁ ተመተው ህይወታቸው ያለፉ ሰዎችም ቤታቸው ሳሉ አደጋው እንደደረሰባቸው የወረዳው አስተዳዳሪ ለቢቢሲ ገልጸዋል። የአደጋው ሰለባዎች የመብረቅ አደጋው ከደረሰ በኋላ ወዲያውኑ ህይወታቸው እንዳለፈም ነው አቶ ሙላቴ አክለው ያስረዱት። በአሁኑ ወቅት በተለይም በሰሜን ምዕራብ የትግራይ አካባቢዎች ወቅቱን ያልጠበቀ ከባድ ዝናብ ስለሚከሰት አርሶ አደሮች በፍጥነት ሰብላቸው እንዲሰበስቡ የትግራይ ክልል ሜትሮሎጂ ተቋምና የትግራይ ክልል ግብርና ቢሮ ማስጠንቀቂያ ሰጥተው እንደነበር ተገልጿል። የዛና ወረዳ አስተዳዳሪም ይህንን ወቅቱን ያልጠበቀ ዝናብ በተመለከተ ቅድመ ማስጠንቀቂያ መረጃ ለህብረተሰቡ ቀድሞ ማድረሳቸውን ቢገልጹም፣ ነገር ግን የመብረቅ አደጋ እንደሚመጣ ግን መረጃ አልነበረንም ብለዋል። በኢትዮጵያ ግንቦት 24 2018 ሀገራዊ ምርጫ ለማካሄድ ቀን የመቁረጥ ሀሳብ ቀረበም። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛ ጊዜ የሚያካሄደውን ሀገር አቀፍ ምርጫ በመጪው ግንቦት 24 2018 ለማድረግ ምክር ሀሳብ አቀርበዋል። ቦርዱ በምርጫ የሚገኘውን ውጤት ይፋ ለማድረግ ደግሞ በረቂቅ ጊዜ ሰሌዳው ላይ ያስቀመጠው ዕለት ሰኔ 3 2018 መሆኑን ኢትዮጵያ ኢንሳይደር ዘገባ ጠቅሷል። ብሔራዊ ምርጫ ቦርድ የጠቅላላ ምርጫውን ረቂቅ ጊዜ ሰሌዳ አዘጋጅቶ ለውይይት ያቀረበው ሰኞ ጥቅምት 10 2018 ስምንት ከፖለቲካ ፓርቲዎች ጋር ባደረገው ምክክር ላይ ነበር። በአዲስ አበባው ስካይላይት ሆቴል በተካሄደው በዚህ ውይይት ላይ ከ60 በላይ በህጋዊ መንገድ የተመዘገቡ የፖለቲካ ፓርቲዎች ተወካዮች መሳተፋቸውን በመድረኩ የታደሙ ምንጮች ተናግረዋል። ባለፈው ዓመት በነሐሴ ወር አጋማሽ የተጀመረው የምርጫ ታዛቢ ሲቪል ማህበረሰብ ድርጅቶች ምዝገባም ባለፈው መስከረም ወር አጋማሽ እንደተጠናቀቀ ቦርዱ በጊዜ ሰሌዳው ላይ አስታውቋል። ምርጫ ቦርድ በተያያዘው ጥቅምት ወር ላይ ደግሞ ስምንት ተግባራትን ለማከናወን ማቀዱን በረቂቅ ጊዜ ሰሌዳው ላይ ተዘርዝረዋል። ቦርዱ በረቂቅ የምርጫ ጊዜ ሰሌዳው ላይ ከፖለቲካ ፓርቲዎች ያደረገው ውይይትና በቀጣይነት ከሲቪል ማህበረሰብ ድርጅቶች ጋር በሚያደርገው ምክክር ላይ ለዚህ ወር ከተያዙ ክንውኖች መሃል ተጠቅሰዋል። የምራጮች ትምህርት ለሚሰጡ የሲቪል ማህበረሰብ ድርጅቶች እውቅና ለመስጠት ቦርዱ ያቀደውም በዚሁ በጥቅምት ወር ነው። ከቀናት በኋላ እንዲጀመር የታሰበው የምርጫ አስፈጻሚዎች ምልመላም እስከ ጥር 7 2018 ባለው ጊዜ ውስጥ ለማጠናቀቅ መታቀዱ እንዲሁ በጊዜ ሰሌዳው ላይ ተመላክቷል። የድምፅ መስጫ ቀን አሊያም ምርጫ የሚከናወንበት ቀን እንዲሆን የታቀደው ግንቦት 24 8 ሲሆን በዚሁ እለትና በማግስቱ የምርጫ ውጤት በምርጫ ጣቢያ ይፋ ይደረጋል ተብሏል። በምርጫ ክልል ደረጃ ጊዜያዊ ውጤት ይፋ እንዲደረግ የታሰበው ደግሞ ከግንቦት 25 ጀምሮ ባሉት አምስት ተከታታይ ቀናት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ ይፋዊ ውጤት መግለጫ እንዲሰጥ ቀነቀጠሯ ቀጠሮ የተያዘለት ለሰኔ 3 2018 ነው። ይፋዊ ውጤት ውስጥ ከሚገለጽበት ዋዜማ ድረስ ያሉ ዘጠኝ ተከታታይ ቀናት ደግሞ ቅሬታ የማቅረቢያ ጊዜ እንደሚሆኑ በረቂቅ ጊዜ ሰሌዳው ላይ መመላከቱን ዘገባው ጠቅሷል።

አሜሪካ በሁለት የሩሲያ ነዳጅ አምራች ድርጅቶች ላይ አዲስ ማዕቀብ መጣሏ ስጋት ፈጥሯል። በሁለቱ ግዙፍ ነዳጅ አምራቾች ሮስኔፍትና ሉክ ኦይል ላይ ማዕቀብ የተጣለው ሩሲያ የዩክሬን ጦርነት ለማቆም ከስምምነት እንድትደርስ ጫና ለማሳደር ነው ተብሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሰሜን አትላንቲክ የጦር ቃል ኪዳን ኔቶ ዋና ጸሐፊ ማርክ ሩቶ ጋር ከተወያዩ በኋላም ከፑቲን ጋር ጥሩ ንግግሮችን ባደርግም ውጤት አላመጣም ብለዋል። ትራምፕ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር በቡዳፔስት ሊያደርጉት አቅር የነበሩት ውይይትን ማራዘማቸው የአሜሪካው ግምጃ ቤት ጸሐፊ ስኮት ባሴት አዲስ ማዕቀብ መጣል ያስፈለገውም ፑቲን ትርጉም አልባው ጦርነት እንዲገታ ስላልተስማሙ ነው ብለዋል። ነዳጅ አምራች ድርጅቶቹን የሩሲያ የጦር መሳሪያ ሲሉ የገለጿቸው ጸሐፊውም በአፋጣኝ የተኩስ አቆም ስምምነት እንዲፈጸምም አሳስበዋል። ፑቲን ለሰላም ስምምነት ዝግጁ አይደሉም ሲሉም ትራምፕ የተቹ ሲሆን፣ ማዕቀቡ በፑቲን ላይ ጫና እንደሚያሳድርም ይጠበቃል። ትራምፕ ረጅም ጊዜ ጠብቀናል፣ አሁን ግን በማዕቀብ ጫና ለማሳደር ጊዜው ደርሷል ብለዋል። ፕሬዚዳንቱ በጣም ትልቅ ያሉት ማዕቀብ ፑቲን ጦርነቱን ለማቆም ከተስማሙ የሚቀለበስ ይሆናል። የአሜሪካና የሩሲያ የሰላም እቅድ ሰፊ ልዩነት እንዳለው ለማወቅ ተችሏል የሚለው የሮይተርስ ዘገባም ሞስኮ ጦርነቱን ለማቆም አለመፍቀዷ ዋናው ልዩነታቸው እንደሆነም አሜሪካ አስታውቃለች ብሏል። የአሜሪካ የውጭ ጉዳይ ኃላፊ ማርክ ሩቢዮ አሁንም ቢሆን ከሩሲያ ጋር ለመነጋገር ሀገራቸው አሜሪካ ፈቃደኛ መሆኗን ተናግረዋል። ባለፈው ሳምንት ዩናይትድ ኪንግደም ወይም እንግሊዝ በሁለቱ ግዙፍ ነዳጅ አምራቾች ሮስኔፍትና ሉክ ኦይል ላይ ማዕቀብ መጣሏ ይታወሳል። በዩኬ የሩሲያ ኤምባሲም ማዕቀቡ አለም ዓለም አቀፍ የነዳጅ ገበያን ያናጋል ብለዋል። ኤምባሲው ባወጣው መግለጫ በታዳጊ ሀገራት የኃይል አቅርቦት ላይ ተጽዕኖ ያሳድራል፣ ጫና ለማሳደር መሞከር የሰላም ንግግሩን የሚያሰናክልና ውጥረቱንም የሚያባብስ ነው ብለዋል። ሁለቱ የሩሲያ ነዳጅ አምራቾች በየቀኑ 3.1 ሚሊዮን በርሜል ነዳጅ ወደ ውጭ ሀገራት ይልካሉ የተባለ ሲሆን ሮስኔፍት ደግሞ ከሩሲያ የነዳጅ አቅርቦት ግማሹ ሲሸፍን ከዓለም አቀፍ ገበያው ደግሞ 6% ድርሻ እንዳለው ታውቋል። ቻይና፣ ህንድና ቱርክ ዋነኛ የሩሲያ ነዳጅ ተጠቃሚዎች ናቸው የሚለው ዘገባውም የሀገሪቱ ከፍተኛ ከፍተኛ ገቢ የሚገኘውም ከነዳጅ ሽያጭ ነው ሲል ጠቁሟል። ይህ በሆነበት ሁኔታም ሌሎች ሀገራት ጭምር የሩሲያ ነዳጅ ላይ ማዕቀብ በመጣል ጫና እንዲያሳድሩ ትራምፕ ጠይቀዋል። በመላው ዓለም ዙሪያ የምትገኙ ውድ የኢትዮ ስካይ ሚዲያ አድማጭ ተመልካቾች የሰዓቱ ዋና ዋና ጉዳዮች እነዚህ ነበሩ። ሚዲያችንን ሰብስክራይብ እንድታደርጉ እናስታውሳለን። በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። ደህና ሁኑም።